የተባረከ ይሁን። እንደምን አመሻችሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን ደግሞ እንደገና እጅግ አድርገን እናመሰግናለን። ዛሬም ሌላ ጤንነት ተጨምሮልን ስለተገናኘን ማለት ነው። ሳምንቱ ሙሉ በጤና ተጠብቀን ወጥተን ገብተን የጌታ ቸርነት የጌታ ምሕረት በጤናችን ላይ ገኖ ነው ዛሬ የተገናኘ ነው። የጌታ ስም ይባረክ። ወደ እግዚአብሔር ቃል ነው የምንሄደው። ስለነበረን መልካሚ ዝማሬ ጊዜ፣ የጸሎት ጊዜ አምላካችን እጅግ አድርገን እናመሰግናለን። እዚህ ያላችሁ ሁሉ ጌታ ኢየሱስ ይባርካችሁ። እናንተ ስላላችሁ ነው እዚህ ጋ ለማገልገል እኛ የምንቆመው። እግዚአብሔርን ስለ እናንተ እጅግ አድርገን እናመሰግናለን። ሁላችን መጽሐፍ ቅዱሳችንን በዘፍጥረት ምዕራፍ አርባ ዘጠኝ ላይ እናወጣለን። ዘፍጥረት ምዕራፍ አርባ ዘጠኝ ዘፍጥረት ምዕራፍ አርባ ዘጠኝ ሁሉ ሰው መጽሐፍ ቅዱስ ያወጣና አብረን እናነበዋለን። ጠብቃችኋለሁ። ዘፍጥረት ምዕራፍ አርባ ዘጠኝ ሰው ካወጣ በጌታ በኢየሱስ ማነበው ከቁጥር 8 እስከ 12 ያለውን ነው ማነበው። በጌታ በኢየሱስ ስም እንደዚህ ይላል። ይሁዳ ወንድሞች አንተን ያመሰግኑሃል። እጅ በጠላቶች ደንደስ ላይ ነው። የአባት ልጆች በፊት ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣ። እንደ አንበሳ ሸመቀ፣ እንደ ሴት አንበሳ ማደባ። ያስነሳው ዘንድ ማን ይችላል? በትረ መንግስት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል ገዥ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል የአህያይቱንም ግልገል በወይን አረግ ልብሱም በወይን ያጥባል መጎናጸፊያውንም በወይን ደም አይኑም ከወይን ይቀላል ጥርሱም ከወተት ነጭ ይሆናል ይላል። የመልእክቴ ርዕስ ኢየሱስን ማየት የሚል ነው። ዘማሪዎች ጨርሰውታል። መልእክቴ ኢየሱስን ማየት በሚል ሀሳብ የምንካፈለው ዘፍጥረት 49 እንደምናውቀላችንም ያዕቆብ በመጨረሻዊ እድሜው መጨረሻ ላይ ልጆቹን ለመባረክ የጠራበት ምዕራፍ ነው። አስራ ሁለቱን የእስራኤል ነገዶች የባረከበት ክፍል ነው። በእድሜው መጨረሻ ላይ እየባረካቸው ኢየሱስን ያየ የነበረ ዘፍጥረት ላይ ሆኖ ማለት ነው። ያዕቆብ ዘፍጥረት ላይ ሆኖ ልጆቹን ሲባርክ ልጆቹን አይደል የሚመለከት የነበረው አሻግሮ፣ እንደውም ሲጀምር ቁጥር አንድ ላይ ኑ ልጆቼ፣ ተሰብሰቡ በኋለኛው ዘመን የሚያገኛችሁን ነገር ልንገራችሁ ነው የሚጀምሩ የኋለኛውን ዘመን ማለት በዚኛው በሚታየው አይን የማይታይ ዘመን ማለት ነው። ስለዚህ በመንፈስ ቅዱስ የሚያይ እይታ ነበረው ማለት ነው። ያዕቆብ አሻግሮ በኋለኛው ዘመን ልጆቹ ላይ የሚሆነውን ነገር ለመናገር ሰብስቦ የጠራባቸው ክፍል ነው። እዚህ ክፍል ላይ መንፈስ ቅዱስ ምን ያህል እንደተቆጣጠረው እንመለከታለን። የኋለኛውን ዘመን ነው ብና የሚያየው ኢየሱስን ነው። ኢየሱስ ስንባል ምን ማለት ነው? ኢየሱስን ማለት መጽሐፍ ቅዱስ ዕብራዊ መጽሐፍ ላይ ኢየሱስ ብቻውን ሲያስቀምጠው ሰብአዊ ማንነቱን መወድ እየገለጸ ያለው ማለት ከስጋ ወራቱ በፊት የነበረው ማንነት ሳይሆን ስጋ ከተዋሃደ በኋላ ዮሐንስ ወንጌል ምዕራፍ አንድ ላይ ቃል ነበረ ብሎ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ኢየሱስ ክርስቶስ ተብሎ የሚጠራው እነ ሉቃስ ምራፍ 1 ላይ ካስታውሳችሁ እነሆ ትጸንሻለሽ ወንድም ልጅም ትወልጃለሽ ብሎ መልአኩ ለማርያም በተናገረ ጊዜ ስሙን ኢየሱስ ትይዋለሽ ብሏል። ያን ኢየሱስ ነው የሚመለከተው ማለት በኢየሱስ በኩል ወደ እግዚአብሔር መንግስት የሚገባበትን ኢየሱስ ስጋ ሆኖ የመጣውን ኢየሱስን እያየ ይናገር ነበረ። እነ ብራያ ምራፍ 10 ላይ ወደ ቁጥር 20 አካባቢ ስለ አዲሱ ኪዳን ይናገራል። አዲሱ ኪዳን የተመረቀ ህያው መንገድ ነው። እሱም በኢየሱስ በኩል ወደ ቅድስተ ቅዱሳን የምንገባበት ነው። ይሄ የኢየሱስ መጋረጃ ነው እያለ የብሉ ኪዳንን ስርዓት እያስታወሳቸው መጋረጃው የኢየሱስ ስጋ ነው። በኢየሱስ በኩል ወደ ቅድስተ ቅዱሳን አሁን መግባት ችለናል። ይሄ የተመረቀ አዲስ ህያው መንገድ ነው ብሎ ይሄ ስጋ የሆነውን ኢየሱስን ያይ ነበረ። እዚህ ማን ነው ኢየሱስ? ምንድን ነው ያዕቆብ ሲመለከት የነበረው? ኢየሱስን ማየት ምን ማለት ነው ሚለው ነገር ነው የምንመለከተው። በጥቂቱ ኢየሱስን ዘፍጥረት የሆኖ አልጋ ላይ ሆኖ ይሄ ነበር ማለት ነው። ስለዚህ ዛሬ አዲስ ኪዳን ላይ ያለን ሰዎች በጣም ነው የምንገርመው ማለት ነው፣ ኢየሱስን ካላየን ያዕቆብ ከአንድ ሺ አራት መቶ ምናምን ዓመት በፊት ኢየሱስ በስጋ ከመወለዱ በፊት ኢየሱስን እያየ ልጆቹ የሚባርክ ከሆነ እኛ አዲስ ኪዳን ላይ ሆነ ማ ሌላ ነገር በፍጹም ልናይ አንችልም ማለት ነው። ስለዚህ ይህን ኢየሱስን እንዴት ነበር የሚያየው? ኢየሱስን ለማየት መንፈስ ቅዱስ በጣም ወሳኝ ነው። የመንፈስ ቅዱስ ሙላት ከሌለን አሻግረን የሚመጣውን ዘመን ማየት አንችልም። የሚመጣውን ዘመን ስናይ ደግሞ ኢየሱስን ካየን በመንፈስ ቅዱስ ተሞልተናል ማለት ነው። ኢየሱስን የሚያሳየን ይሄኛው አይናችን አያሳየንም፣ ሰው አያሳየን፣ ዜና አያሳየን፣ የመንፈስ ቅዱስ ሙላት ነው የሚያሳየን። እንደም ብሉይ ኪዳን ላይ ካያችሁ ይሄ የመገናኛው ድንኳን ራሱ የመገናኛው ድንኳን ቅድስተ ቅዱሳን ውስጥ ከመግባቱ በፊት ቅዱስቱ ላይ መብራት አለ ሜኖራ የሚባለው ይሄ መብራቱ አላል ሰባቱ መቅረቶች ያሉበት እሱ መብራት በዋናነት የሚሰራው ካህናቱ የሚያዘጋጅቱን አዘጋጅተው ማጠንቷል የቅዱሳን የሰዎች ወርሺፕ፣ ይሄ አምልኮ ጸሎቱ ወደ ቅድስተ ቅዱሳ ነው፣ ወደ ታቦቱ ምስክር ፊት እንዲገባ መጋረጃውን የሚያሳይ ይሄ መብራት ነው። ምን ማለት ነው? መንፈስ ቅዱስ እያበራ የሚያሳየን መጋረጃውን ነው ማለት ነው። መጋረጃው ኢየሱስ ነው። ስለዚህ በኢየሱስ በኩል ወደ የሚገባበት ማለት ነው። ከእግዚአብሔር ጋር ኅብረት ወደምናደርግበት ማንነት የሚያስገባንን ኢየሱስን የሚያሳየን ማን ነው? መንፈስ ቅዱስ ነው። ምናልባት መንፈስ ቅዱስ ኢየሱስን ካላሳየ ናችሁ እኛ የተሞላ ሌላ ነገር ነው ማለት ነው። የራሳችን እውቀት ተሞልተን ዙ ቆ ነው ማለት ነው። መንፈስ ቅዱስ ከተሞላን ሌላ አያሳይም። መንፈስ ቅዱስ ስለ ራሱ የማያወራም፣ ራሱን የማያሳይም። እሱ በመጣ ጊዜ እኔን ያከብረኛል ተባለ። መንፈስ ቅዱስ ካለ አንድ ሰው ላይ ከኢየሱስ ውጪ ሌላ ማየት አይችልም። ያዕቆብ ኢየሱስን እንዴት ነው ያየው? አንደኛ ኢየሱስን ማንነቱ ነው ያየው። መጽሐፉ ሰዎች ካላቸው የመጀመሪያ ያዕቆብ የተመለከተው የኢየሱስን ማንነት ነው። ሲጀምር ይሁዳ ወንድሞች አንተን ያመሰግኑሃል። ይሁዳ የነ ዮሴፍ ወንድም ነው። የነ ሮቤል ወንድም ነው። የነ ስምዖን የነ ሌዊ ወንድም ነው። ወንድማቸውን አንተ ስጋ ነህ ማለት ነው። ኢየሱስ ክርስቶስ ሰው ነው እያለ ነው። ኢየሱስ ክርስቶስ ስጋ ነው። ዕብራውያን ምዕራፍ ሲናገረ። በእግዚአብሔር ጸጋ ስለ ሰዎች ሁሉ ሞትን ይቀምስ ዘንድ ሰው የሆነው ኢየሱስ ክርስቶስ ከመላእክት ጥቂት ካነሰ በኋላ የክብርና የምስጋና ዘውድ ተጭኖ አያዋለው። ግን ስለ ሰው ሁሉ ሞትን ይቀምስ ዘንድ እናንተን ልጆች ብሎ ይጠራችኋል። ደሞ አለፈ ና ወንድሞች ብሎ ሊጠራባችሁም አያፍርም። ምን ማለት ነው? እናንተ በስጋና በደም ስለተካፈላችሁ፣ እሱ ወንድም የሚያስባለው በስጋና በደም ስለተካፈለ ነው። ስለዚህ ከድንግል ማርያም ስጋና ደም ተካፍሎ ወንድማቸው ሆኖ ነው ኢየሱስ የመጣው። ለዚህ ነው ወንድሜ ብሎ ማያፍርባቸው። የመጀመሪያው የኢየሱስ ክርስቶስ ማንነት ስነት ኢየሱስ ፍጹም ሰው ነው ማለት ነው። ሚዳሰስ የተወለደ ሚራመድ፣ ሚበላ፣ ሚጠጣ ስጋና ደም እንደናንተ የተካፈለ ወንድማችሁ። ይሁዳ ወንድሞች አንተን ያመሰግኑሃል ብሎ ይጀምራል። መጀመሪያ ኢየሱስ ክርስቶስ ፍጹም ሰውነቱን ተመለከተ። ግን ፍጹም ሰው ብቻ ደግሞ አይደለም። ወረደና ካያችሁ፣ ወንድሞች ይሰግዱልሃል የሚል አይታችኋል? የሚሰገድለት መለኮት ሆኖ ጌታ ኢየሱስ ክርስቶስ ነው። ማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ አንድ ላይ በግርግም ተጠቅልሎ ባዩት ጊዜ ሰገዱለት ይላል። ምንም ሳይሰራ ነው። ኢየሱስ መለኮት ሆኖ ነው የመጣው። መለኮት ላይ መሆን ፎስ አልጀመረም። መለኮት ደግሞ ታምራት አልደረ ገና ሲወለድ መለኮትነቱ አላወለቀውም። መለኮ ፍጹም ሰው ይሁን እንጂ ፍጹም መለኮትነትም ማለት ይሁዳ ወንድሞች ይሰግዱልሃል ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ይህንን አየ ያዕቆብ ያዕቆብ ይሁዳን የባረከ ይሁዳ ማለት እኮ ወንድሙን ዮሴፍን ሸጦ ለምን እንገለው እንሸጠው ብሎ ልብሱን በደም ተነክሮ አባቱ ሲያስለቅስ የከረመ ሰው ነው። ሲባርከ ግን ኢየሱስ የሚመለከት ነበር። ኢየሱስን ሲያይ የኢየሱስን ማንነት ተረዳ። መጀመሪያ በመንፈስ ቅዱስ ምላት ሰው ኢየሱስን ሲያይ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ይረዳል። የይሁዳ አንበሳ ያለው ራእይ ምዕራፍ አምስት ላይ እሱ የይሁዳ ነገድ የዳዊት ስር አንበሳ የሆነ ኢየሱስ ነው። መጽሐፉን ሊዘረጋ ማኅተሞችን ሊፈታ ድል ነስቷል አለኝ። የይሁዳ አንበሳውን ኢየሱስን ይመለከት ነበረ። ስለዚህ ኢየሱስን ማየት ምን ማለት ስንል ፍጹም ሰው ፍጹም አምላክ ዘፍጥረት ላይ ሆኖ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስን ተመለከተ። ሰው ኢየሱስን ማንነቱን ሲያውቅ ምን ይሆናል ስንል ቁጥር 28 ላይ እዚሁ ዘፍጥረት ምዕራፍ 49 ቁጥር 28 ላይ እነዚህ 12ቱ የእስራኤል ነገዶች ናቸው እንደ የበረከታቸውን ባረካቸው ይላል። ምን ማለት ነው? የእስራኤል ነገር የተመሰረተው በዚህ ያዕቆብ ላይ ነው። ያዕቆብ የኢየሱስ ክርስቶስን ማንነት ካወቀ በኋላ መሰረት ሆነ ማለት ነው። ኢየሱስን በሙሉ ማንነቱ በፍጹም ሰውነቱ፣ በፍጹም መለኮትነቱ ስናውቀው መሰረት እንሆናለን ማለት ነው። ካስታውሳችሁ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ኢየሱስ ጠየቀ፣ ሰዎች የሰው ልጅ ማን ይሉታል? ሲ ጴጥሮስ እጁን አወጣና አንተማ አውቅሃለሁ፣ ሰው ነህ ስትለይ ሰው ነህ፣ ከእኛ ጋር ነበር፣ ከእርግጠኛ ነኝ። ግን ሰው ብቻ አይደለም፣ አንተ የህያው እግዚአብሔር ልጅ ክርስቶስ ነህ አለ። ኢየሱስ ምን አለ በዚህ ላይ? ቤተክርስቲያን ይሰራታለሁ። አሁን በዚህ መገለጥ ከሰማይ የመጣ መገለጥ ነው። አባቴን የገለጠልህ ይህን የገለጠልህ ስጋና ደም አይደለም። የስጋ ዓይን የኔን ማነት አይገልጥም። የኔን ማነት የሚገልጠው በሰማይ ያለው አባቴ ነው። መንፈስ ቅዱስ ስለገለጠልህ አሁን እመሰረታለሁ ቤተክርስቲያን። ብሉይ ኪዳን ላይ ህዝበ እስራኤል የእግዚአብሔር ተብሎ ይጠራል። የተመሰረተው በያዕቆብ መገለጥ ነው። ያዕቆብ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ሲመለከት ለእስራኤል ነገድ መሰረት ሆነ። በአዲስ ኪዳን መንፈሳዊ እስራኤል ቤተክርስቲያንች ጴጥሮስ በተረዳ ጊዜ አንተ ፍጹም ሰው ፍጹም አምላክ ባለ ጊዜ ቤተክርስቲያን ተመሰረተች። ከዚህ ምንድን ነው እያልኳቸው ያሉት? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን በደንብ ካየን በመንፈስ ቅዱስ ለእግዚአብሔር ስራ መሰረት እንሆናለን። የሚቀጥል ነገር እግዚአብሔር በዘመናችን ይሰራል። የሚቀጥል ነገር፣ መሰረት የሚሆን ነገር፣ የሚሄድ ነገር እግዚአብሔር ይሰራል ማለት ነው። ቤተክርስቲያንን እሰራል ያለው በጴጥሮስ ላይ አይደለም፣ ጴጥሮስ ከሰማይ ባየው መገለጥ ላይ ነው። ስለዚህ እዚህ ክፍል ላይ መጀመሪያ የኢየሱስን ማንነት ሲመለከት እናያለን። ሁለተኛ ፈጠን ብዬ ሄዳለሁ ከሰዓቴ አንጻር። ሁለተኛ ያዕቆብ ያየው ማን ነው ስንል ኢየሱስን እያል ነው። የትኛውን ኢየሱስን? በስጋ ወራት የነበረውን ኢየሱስን። የኢየሱስን የመጀመሪያው ምጻት በጣም በሚገርም ሁኔታ ነው የሚያው ቁጥር 11 ላይ እንደዚህ ይላል ውርንጫውን በወይን ግንድ ያስራልህ የህያቱንም ግልገል በወይን አረግ ኢየሱስ ክርስቶስ ሲመጣ ዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ ትንቢተ ዘካርያስ ላይ አንቺ ኢየሩሳሌም አንቺ ጽዮን ሆይ እጅግ ደስ ይበልሽ፣ ንጉስሽ ጻድቅና አዳኝ ነው። ግን ሲመጣ ትሁትና የዋህ ሆኖ ባህያ ውርንጫይቱ ባህያይቱም ላይ ተቀምጦ ይመጣል። የመጀመሪያውን የኢየሱስ ክርስቶስ ምጻት ተመለከተማት በመንፈስ ቅዱስ ስለ ስለነበረ እየባረካቸው ኢየሱስ ነው የነበረ ማንነቱ ካየ በኋላ የመጀመሪያው ምጻቱን ደግሞ ያ የነበረ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። የመጀመሪያው ምጻቱ ግን የዋህ ሆኖ ትሁት ሆኖ በአህያ ውርንጫ እንደመጣ ይነግራቸዋል። ማቴዎስ 21 ላይ ወደ ኢየሩሳሌም እንደምታውቁት በአህያ ውርንጫ ተቀምጦ እንደገባ ጌታ ኢየሱስ ወደ ኢየሩሳሌም በአህያ ውርንጫ ተቀምጦ ገባ። ወደ አለም ደግሞ በሞቱ ገባ፣ በመስቀሉ በኩል ማለት ነው። እዚህ ምን ይላል? ውርንጫውን በወይን ግንድ ያስራል፣ የአህያይቱን ግልገል በወይን አደግ። ጌታ ኢየሱስ ክርስቶስ ትሁትና የዋ ሆኖ እንደመጣ ይናገራል። ታዲያ ምንድን ነው ኢየሱስን የመጀመሪያው ምጽአት ማየቱ? ምንድን ነው ከእኛ ጋር የሚያገናኘው? ኢየሱስ ክርስቶስ የዋ ከሆነ ትውቶን እንድንመላለስ ማለት ጴጥሮስ ሲናገር አንደኛው ጴጥሮስ ምዕራፍ ሁለት ላይ ኢየሱስ ክርስቶስ ምሳሌው እንድትከተሉ ፍለጋውን ትቶላችሁ ሄደ። እሱ ኃጢአት አላደረገም፣ በአፉ ላይ ተንኮል አልተገኘበትም። ሲሰድቡት መልሶ አልተሳደበም። መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ስለዚህ እናንተ በትህትና ተመላለሱ ማለት ነው። ኢየሱስ ክርስቶስን የመጀመሪያ መጽቱን በስጋ ወራት የመጣበት ማነት የሚያይ ሰው ከትህትና ውጪ ሌላ የለውም ማለት ነው። ትሁት ይሆናል ማለት ነው። ያዕቆብ እንግዲህ አስቡት። ያዕቆብ ሲጀምር ምዕራፍ 49 ቁጥር አንድና ቁጥር ሁለት ላይ የያዕቆብ ልጆች ተሰብሰቡ አለና እስራኤል አባታችሁን ስሙ ምን ማለት ነው? እኔ ያዕቆብ ነበርኩ፣ እስራኤል ያደረከኝ እሱ ነው። እስራኤልኛ ያልጀመርኩ ማለት ትህትና ማለት የትላንትና ማንነትን አለመርሳት። ያዕቆብነቱ አረሳም። ያዕቆብ ነኝ፣ እስራኤል የተባልኩት በእሱ ነው ይላል። ጴጥሮስ ጴጥሮስ የተባለው በኢየሱስ ነው። ስማችን ተቀይሮ ነው። ምናልባት የተለያየ ነገር ልንቀይር እንችላለን። ላያችን ላይ ማንነታችን ሊቀየር ይችላል። የቀየረልን ጌታ ነው። ትላንትና አንዳንድ ትህትና ማለት የትላንትና ማንነታችን አለመርሳት ማለት ነው። ያዕቆብ ትላንትናውን አልረሳም። ለምን አልረሳም? የሚያየው ኢየሱስን ነበረ። የኢየሱስን የመጀመሪያ መጽሐፍ የሚያይ ሰው ትሁት ይሆናል። ጌታ ኢየሱስ በጣም ፍጹም ትሁት ሆኖ ይመላለስ ነበር። ጴጥሮስ ሲነግርን አንደኛ ጴጥሮስ ምዕራፍ አምስት ቁጥር አምስት ላይ እ ሁላችሁም እርስ በርሳችሁ ተዋረዱ ይላል። እርስ በርሳችሁ እየተዋረዳችሁ ተቀባበሉ፣ ትህትናን እንደ ልብስ ታጠቁት ይላል። ትህትና እንደ ልብስ የምንታጠቀው የምንለብሰው ማንነታችን ማለት ነው። ስለዚህ መንፈስ ቅዱስ ኢየሱስን ነው የሚገልጠው ኢየሱስ የመጀመሪያ ምጽአቱን የሚያሳየን መንፈስ ቅዱስ ነው። የመጀመሪያ ምጽአቱ ስንመለከት ትህትናውን እንመለከታል። ስለዚህ ትሁታን እንድንሆን ጌታ ኢየሱስ ትሁት ሆኖ በአህያ ውርንጫን የገባው ዛሬ ቅዱሳን መንፈስ ቅዱስ እንደሚለን፣ እኔን እዩ፣ ኢየሱስን እዩት። ኢየሱስን ማየት ማለት ማንነቱን በደንብ መረዳት ነው። ኢየሱስን ማየት ማለት የመጀመሪያው ምጽአቱን ማየት ማለት፣ የመጀመሪያው ምጽአት የሚያይ ሰው እጁን አይሰበስብም ማለት ነው ጌታ የመጀመሪያ ምጽአቱ የመጣበትን ማን በመንፈስ ቅዱስ ያየ ሰው እጁን ሲሰበሰብ ካያችሁ ከጌታ ጋር ቆይ ጌታን አላየም ሌላ ነገር አይቶ ነው የመጣው ማለት ትሁታን እንድንሆን ያደርገናል ማለት ዝቅ እንድንል ያደርገናል ምሳሌ ምዕራፍ 18 ቁጥር 13 ላይ ሁላችሁ የምታውቁት ቃል አለ ውድቀትን ተከቱ ትዕቢት ሰው ልቡ ከፍ ከፍ የሚለው ከውድቀት በፊት ነው ይላል ውድቀት የሚመጣ ከሆነ ከኋላ ልቡ ያበጠ ሰው አለ ማለት ነው። ልቡ ከፍ ከፍ ያለ ልቡ የተነፋ ማለት ነው። መጽሐፍ እንደዛ ነው የሚለው ኮ በዳቢሎስ ፍርድ እንዳይወድቅ በትቢት ተነፍቶ አረ ነው። አንደኛ ጢሞቴዎስ ምዕራፍ ሶስት ላይ ማንም ኤጲስቆጶስ ሲሆን አዲስ አበባ አትምረጡ፣ ምክንያቱም በትቢት ተነፍቶ በዳቢሎስ ፍርድ እንዳይወድቅ። ትቢት ነው የዳቢሎስን ፍርድ ያመጣ። ዳቢሎስ ዳቢሎስ ያደረገው ትቢቱ ነው። እንዴት ወደክ ብሎ መጽሐፍ ጠቀሰ ኢሳያስ እንዴት ወደክ አንተ የንጋት ኮከብ አጥቢያ ነበርክ፣ እንዴት ወረወርክ ወደ ምድር ሲለው እኔ በአምላክ ላይ አድርጋለሁ። እኔ በከፍታዎች ላይ አምስት ጊዜ ነው እኔ እኔ የሚለው እኔ በሰማያት ላይ አድርጋለሁ። እኔ ከደመናዎች በላይ እኔ ከዋክብት በላይ ከፍ ከፍ ላለሁ እንደውም አለና እኔ በልዑልም እመሰላለሁ። እኔ ካልን፣ በእኔ ካልን፣ ለእኔ ካልን፣ እኔ ብቻ ካልን በትቢት ተነፍተናል ማለት ልብ ነው የሚነፍ ጉንጭ አይነፈም። ትቢት የሚነፈው ልብን ነው። ለዚህ ጌታ ኢየሱስ እኔ የዋህ በልቤም ትውተኝ። በልብ ነው ትህትና እኔ ፊታችን አይቼ አላቅም። ጌታ ግን ያል ጴጥሮስ ምን አለ? እንደውም እግዚአብሔር ለትሁታን ጸጋን ይሰጣል። ትቢተኞችን ራሱ ነው የሚያዋርደን ማለት ነው። የሚቀጣው ራሱ እግዚአብሔር ነው። ልባችን ከተነፋ እኛ እንተያየ ማናውቀው። እኔ ጉንጭሽን ነው ማየው። እኔ አሳሳቅሽን ነው ማየው። ጌታ ግን ልብን ስለማየ ራሱ ያዋርዳል ማለት ነው። ትሁታን የሚያደርገን ጌታ ነው። ማየታችን ነው የመጀመሪያው። ምጽአት መስቀል ላይ የተሰቀለውን ስለ እኛ ደሙን ያፍሰው በውርንጫ የተቀመጠውን ኢየሱስን ማየት ይሁንልን ዛሬ። መንፈስ ቅዱስ ጌታን ነው የሚያሳይ። ሌላ ነገር በፍጹም አያሳየንም። ሌላ ነገር ካላሳየን ታዲያ ትውታን ነው የምንሆነው። ትውታን እንድንሆን ዛሬ ጌታን ማየት ይሁንልን። በቃ ሌላ ምንም ፎርሙላ የለውም። ኢየሱስን ካየን ትሁት ነው ምንሆነው፣ እሺ ባይሽ ነው ምንለው፣ ምንገዛ ነው ምንሆነው። ባልንጀረ ከእኔ ይልቅ ይሻላል ብሎ ለወገኔ ይጠቅማል ወይም ደግሞ በከንቱ ውዳሴ ምንም አናደርግም። እሱ ከእኔ ይሻላል በሚል መንፈስ እንንቀሳቀሳለን ማለት ነው። ትውታን እንድንሆን ዛሬ ጌታን እንየው። ጌታን ማየት ይሁንልን። አንድ ጊዜ አንድ ሰው ነበረው። በጣም ትልቅ ባለስልጣን ነው። ፊት የነበርኩበት ቤተክርስቲያን ና ሰው ሰላም ማለት የሚከብደው ማለት ነው። እጅ መጨበጥማ የሚያረክስ የሚመስለው በጣም የሚከብድ ሰው ነበረ። በጣም ጉባኤ ውስጥ መጥቶ መከላከያ ያለን የሚመስለው እና አንድ ጊዜ ውጭ ላይ ቆመን ጎንበስ ብሎ መጣ። እጅ ወደ ኋላ አድርጎ ምን ሆኖ ነው የሰው ምን ሆኖ ነው ወይ ሌላ ሰው ነው እሱ የሚመስል ነው የሆነ ነገር ሆኗል ችግር ችግርም አለ ብለን በጣም ፈራን። ምን ሊያደርግ ነው ብለን ከዛ ጎንበስ ብሎ ሲመጣ አያቅም ጎንበስ ባለ በፍጹም አያቅ ሰው ማለት ነው ምን ሆኖ ነው ብለን ጠጋ ስን፣ ወረቀት አውጥቶ ከጀርባ ጠጋ ስናነበ፣ ወንድሞቼ እናቶ እና ይላል አባቶቼ፣ ላ እናቶቼ፣ አባቶቼ በፍጹም አያቀ እነዚህን ቋንቋ ማያውቃቸው ሰው ማለት ነው። ዝቅ ብለን በደንብ እናንበውረ ስንዴ አምስትም አስርም ካላችሁ ምንድን ነው ሲባል የመስሪያ ቤት መኪና አደጋ ደርሶ ከጥቅም ውጭ ያደርጎት መኪናውን መስሪያ ቤቱ ያንን ክፍል ከስራም ተባሮ ማለት ነው። ከስራ ተሰናብቼ ምን ሆነ ነው እንለዋለን። ቸርች ቁጭ ብዬ መማር እምቢ ብሎኝ እዛ አስፋልት ላይ ተገልብጬ ተምሬ መጥቷል። ለከ ጌታ ቁጭ ብለው ትዕቢትን ከውስጣችን ለማውጣት ትሁታን ሁሉ ሁሉ ሲያስተምረን ካልተማረን የሚያስተምርበት መንገድ አለው ማለት መንገድ ላይ እንማረ ማለት እያሳለን ከመምጣታችን በፊት ማለት እያነከስን ጋቢ ለብሰን ከመምጣታችን በፊት መንፈስ ቅዱስ ኢየሱስን እዩት፣ ልጄን እዩት ሲለን ኢየሱስን ማየት ነው። ጌታን ማየት እንዲሆን። አንድ መምህር ረጅም ጊዜ አስተምሮ አስተምሮ መጨረሻ ላይ አንድ ነገር ተናገራሉ አሉ። ቅኔና ፈሊጥ የማይገባው የሚገባበት መንገድ ተረድቻለሁ። መፍትሄ ያገኘውለታል። ምንድነው ይባላል? በዱላና በፍልጥ ማ እዛ መማር እንዲሆንልን። እኔ የዋህ በልቤም ትሑት ነኝ ከእኔ ተማሪ ያለውን ጌታ መስማት እንዲሆንልን። ትሑት አንድ ነው። ዳዊት ሳሚ የሚባል ሰው ሲሰድበው ንጉስ ነው እኮ ዳዊት፣ ሰራዊት አለው እኔን አጣብቀው እንዴ አንገቱን ልቁረጠው እንዴ እያለው ኖቶ እግዚአብሔር ብሎት ይሆናል እያለ፣ ማለት ማዕረጉ እያለ ስልጣኑ እያለ ሰራዊት እያለው መሳሪያ እያለው ትሁት ነበረ። የሆነ ነገር እስክንሆን ድረስ አንጠብቅ። ዛሬ አይናችን እያለ ጥርሳችን ሙሉ ሆኖ እግራችን በደንብ እየተራመደ እጃችን ላይ እግዚአብሔር የሰጠን እውቀት እያለ ዛሬ ትሁት አንሆን ምን እናደርግ ታዲያ? ኢየሱስን ማየት ይሁን። እሱ በአብ ቀኝ የነበረ ነው። እሱ መለኮት የሆነው ቃል የነበረ ስጋ ሆኖ እስከ ሞት ድረስ የታዘዘው ጌታ እሱን ካየ ነው። ሌላ መሆን አንችልም። ስለዚህ ያዕቆብ ምን አየ? ኢየሱስን አየ። አሻገረና የመጀመሪያ ምጽአት ነው አየ። እሱ በአህያ ውርንጫ ነው የሚመጣው ብሎ ተናገረ። ክብር ለኢየሱስ። ሲሆን ሶስተኛ ምንድን ያየው? ዳግመኛ ምጽአት ነው አየ። ያዕቆብ መጨረሻ የኢየሱስን ዳግመኛ ምጽአት እዚሁ ክፍል ላይ ይመለከታል። ልብሱም በወይን ያጥባል፣ መጎናጸፊያውንም በወይን ደም፣ አይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል ብሎ ይዘጋል። ኢየሱስ ክርስቶስ ዳግመኛ ሲመጣ ያለው ማለት ነው ኢሳይያስ ምዕራፍ 63 እናንብበው እስቲ ኢሳይያስ ምዕራፍ 63 ን ከቁጥር ሁለት ጀምሮ እናንብበው ልብስ ለምን ቀላህ ብሎ ነቢዩ ነው በራእይ እያየ ልብስ ለምን ቀላ መጎናጸፊያ ለምን ደም ሆነ እያለ ይጠይቃል ትንቢተ ኢሳያስ ምዕራፍ ስልሳ ሶስት እንዲህ ይላል። ከሁለት ጀምሮ ልብስ በወይን መጥመቂያ እንደሚረገስ ሰው ልብስ ስለምን መሰለ? መጥመቂያውን ብቻዬን ረግጫለሁ፣ ከአሕዛብም አንድ ሰው ከኔ ጋር አልነበረም። በቁጣ የረገጥኳቸው በመዓቴም ቀጠቀጥኳቸው ደማቸውን በልብሴ ላይ ተረጭቷል ልብሴንም ሁሉ አሳድፍ ያለው የምበቀልበት ቀን በልቤ ነውና የምቤዥበትም አመት ደርሷልና ምንድነው እያለ ያለው የምበቀልበት ቀን በልቤ ነው ያለው የምቤዥበት አመት ደርሷል እዚህ ክፍል ላይ እያየ ያለው ኢሳያስ ራእዩን ክርስቶስ ኢየሱስ በስጋ ከመምጣቱ በፊት ስለነበረ የምረት ዘመኑን እያየ ነው ክርስቶስ ከመጣ በኋላ የመቤዠቱ አመት ረጅም ነው ጌታ ኢየሱስ የመጀመሪያ ምጽአቱ እስከ ዳግመኛ ምጽአቱ ድረስ የምሕረት አመት ወይም ደግሞ የመቤዠት አመት ነው፣ ረጅም ነው። የበቀል ቀኑ ግን አንድ ነው። የሚበቀልበት ቀን ይላል፣ የሚቤዥበት ግን አመት ይላል። ኢሳይያስ 61 ላይ ካየችው አምላኬ የሚበቀልበት ቀን አለው፣ ደግሞ የምሕረት ቀን አለ አመት አለው ይላል። የምሕረት አመቱ ረጅም ነው። የበቀል ቀኑ አንድ ነው። ሲመጣ በወይን መጥመቂያ እንደሚረገጥ ልብሱ በደም መጎናጸፊያውን በደም ያደፈ ነው። ምንድን ነው ሲል ብቻዬን አህዛብን እየቀጣው ነው፣ እየፈረድኩ ነው። በፍርድ መገለጥ ጌታ ኢየሱስ ዳግመኛ ይመጣል። ይህን ተመለከተ ማለት ነው። መጐናጸፊያው በወይን ደም ቀልቷል። ጥርሱ ነጭ ነው ሲል ደግሞ በጽድቅ ነው የሚፈርደው። እንደውም ራእይ ምዕራፍ 19 ቁጥር 11 ላይ ሰማይ ተከፈተ፣ ና አዩ አለ ዮሐንስ። ሰማይ ተከፍቶ ሲመለከት በአምባ ላይ ፈረስ የተቀመጠውን አዩት። የተቀመጠው የታመነና እውነተኛ ነው ይላል። በጽድቅ ይፈርዳል ይዋጋል ይላል። በጽድቅ ይፈርዳል ይዋጋል። በወይን መጥመቂያ እንደሚረግጥ የእግዚአብሔር ብርቱ ቁጣ ይረግጣል ይላል። ጌታ ኢየሱስ ዳግመኛ ይመጣል። ለበቀል ነው ሲመጣ፣ ዳግመኛ ይመጣል። እሱን ተመለከተ ማለት ነው። ጌታ ኢየሱስ ዳግመኛ ሲመጣ የይቅርታ ሰው ሆነ። በጣም የሚገርም ነው። ጌታ ኢየሱስ ዳግመኛ ሲመጣ ሰሞኑ ስለ ይቅርታ እያጠና ነበረ መጽሐፍ ቅዱስ ትምህርት ቤት ላይ እና ማቴዎስ ወንጌል ምዕራፍ ስድስት ላይ ጌታ ኢየሱስ ጸሎትን ካስተማረ በኋላ ማቴዎስ ምዕራፍ ስድስት እስከ ቁጥር አስራ ሶስት ድረስ አባታቸው የሚለውን ጸሎት አስተማረና እኛም የበደኑ ይቅር እንደምንል በደላችን ይቅር በለን ብሎ አሜን ብሎ ዘጋው። ከዘጋው በኋላ ድጋሚ እነሆ በሰማይ ያለው አባታችሁ ኃጢአታችሁን ይቅር እንዲል ባልንጀሮቻቸውን ይቅር በሉ። እናንተ ለሰዎች ኃጢአታችሁ ይቅር ባትሉ የሰማይ አባታችሁም ኃጢአታችሁን ይቅር አይላችሁ። ሲሪየስ ነው ጉዳዩ። ይቅርታ በጣም ሲሪየስ ነው ማለት ነው። ልጁን የደም የተነከረ ልብስ አምጥቶ ያስለቀሰውን ይሁዳል ይቅርታ አድርጎለታል ማለት ነው። ያዕቆብ እንደዚህም ይባርከው አሻግሮ የኢየሱስ ምጽአት ይመለከት ነበር። ይቅር ለመባል ዛሬ ይቅር ባይ እንሆን። ይቅርታ ለማድረግ የተበደል ነው በደል አይደለም እና ያው ጌታ ኢየሱስ ዳግመኛ ይመጣል። ጌታ ኢየሱስ ዋጋ ይዞ ይመለሳል። ዳግም መጽሐፍን የተመለከተ ሰው ዛሬ ይቅርባይ ነው የሚሆነው። የሚገርማችሁ ሐዋርያት ስራ ምዕራፍ 7 ላይ ወደ ቁጥር 55 ላይ እስጢፋኖስ እየተወገረ በድንጋይ እየተወገረ መንፈስ ቅዱስን ተሞላና ትኩር ወደ ሰማይ ሲመለከት የእግዚአብሔርን ክብር ኢየሱስን በአብ ቀኝ ቆሞ አየሁት አለ። ምን ማለት ነው? ጌታ ኢየሱስ ክርስቶስ በራሱ ሰውነት በደሙ ኃጢአታችን ካነጻ በኋላ በግርማው ቀኝ ባብቀኝ ተቀመጠ ነው የሚለው መጽሐፍ አይደል? አሁን እስጢፋኖስ ደግሞ ቆሞ አየሁት ካለ ኢየሱስ ዳግም ምጽአቱ ላይ ብድግ ብሏል። ወት ምጽአቱን ተመለከተ ነው። ምጽአቱ ሲመለከት እየወገሩት፣ ጆሯቸውን ይዘው እየወገሩት ይሄኛውን ኃጢአት ጌታ ሆይ ይቅርበላቸው ይል ነበር። በመንፈስ ቅዱስ ተሞልተን ዳግም ምጽአቱ ስንመለከት የይቅርታ መንፈስ ይሞላለን። ይቅር ባይ ነው። ምነው በጣም ቀላል ነው። ይቅር ማለት እዚህ ምንድን ነው የምናደርገው? ይቅር ባዮች እንሆናለን ማለት ነው። ስለዚህ ሁለተኛውን የክርስቶስ ኢየሱስ ዳግም ምጻት ስንመለከት ይቅር ባይ እንሆናለን። ይቅር መባባል ይሁንልን። በጌታ ቀን ኢየሱስን ማየት ይሁንልን። ዮሐንስ ራእይ ላይ በጌታ ቀን በመንፈስ ነበርኩ ይላል። በጌታ ቀን ጌታ የተነሳበት እሁድ ቀንም ነው። እንደገና ጌታ የሚመጣበት ቀን የጌታ ቀን ተብሎ ተጣቷ ጌታ ኢየሱስ ዳግመኛ ይመጣል። ከዚህ ራእይ ላይ ሆኖ ፍጥሞ ደሴት ሆኖ በቃ እነ ዶሚቲያን ያሰቃየኝ በረዶዊት የከተትኝ አይል ነበር። ጌታን ይመለከት ነበር። ጸጉሮቹ ነው የነበረ አይኖቹ የነበረ አይኖቹ ነበልባል ናቸው የነበረ። ለፍርድ የሚመለስ ጌታ አለ። ዋጋን የሚከፍል ጌታ አለ። ዛሬ በይቅርታ ማለፍ ይሆንልን። ይቅርታ ማድረግ ያቃተን ሰዎች ካለን ዛሬ ጌታን አላየነው ማለት ነው። ከዚህ መንፈስ ቅዱስ አይኖች ይናብራልኝ ማለት ብቻ ነው። መንፈስ ቅዱስ አይኖቻችን ሲያበራ ጌታን ነው የምናየው፣ ሌላ እናየው ጌታን እናያለን ስንል ማንነቱን በደንብ እናውቃለን። የጌታን ማንነት በደንብ ያየ ሰው፣ በመንፈስ ቅዱስ የተረዳ ሰው ለሚቀጥለው ትውልድ የእግዚአብሔር ስራ እንዲቀጥል ምክንያት ይሆናል ማለት ነው። መሰረት ይሆናል ማለት ነው። የኢየሱስ ክርስቶስ የመጀመሪያ ምጻት ያየ ሰው ትሁት ይሆናል ማለት ነው። በልቡ ትሁት ይሆናል ማለት ነው። የክርስቶስ ኢየሱስን ዳግመኛ ምጻት የተመለከተ ሰው ይቅር ባይ ይሆናል ማለት ነው። እዚህ ዛሬ ይቅርታ አድራጊዎች እንድን ነው። ጴጥሮስ ነገረን እኮ የወንድማማች መዋደድ ና ፍቅር ከሌላችሁ እናንተ እውራን ናችኋል የሩቁን አትመለከቱም። የቀደመን ኃጢአታችሁን መንጻት ረስታችኋለን። እኛ እሱን ተመልክተን ነው ይላል። በደንብ ስለየ ጴጥሮስ ይህ ቅርታ ሰው ነበረ። ዛሬ መንፈስ ቅዱስ ምንድን ነው የሚለን? በመንፈስ ቅዱስ ሙላት ጌታ ነው ማየት ይሆንልን። ታዲያ እይታችን ይስተካከል። መንፈስ ቅዱስ እኛ ላይ ካለ ምንም አናየም፣ ጌታ ነው የምናየው። አልጋ ላይ ሆነን ጌታ ነው የምናየው። መጨረሻ ላይ ያዕቆብ የሚገርማችሁ ቁጥር 33 ላይ ምዕራፍ አርባ ዘጠኝ ቁጥር 33 ላይ ያቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን ባልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ። ልክ ሲፈጽም ተሰበሰበ። ጌታን የሚያይ ሰው የተሰጠውን ስራ ፈጽሞ ይጨርሳል። ጌታ ኢየሱስ በምድር ላይ የሰጠኝ ስራ ፈጽሜ አከበርኩ። አሁን አንተ ዘንድ ባለኝ ክብር አክብሬ ጌታ ዘንድ ያለ ክብር አለ። ያንን ክብር የምንቀበለው ምድር ላይ የተሰጠን ስራ ፈጽመን ስንጨርስ ነው። ለመጨረስ ኢየሱስን ማየት አለብን። ኢየሱስን ስናይ ትሁታን ነው የምንሆነው። ኢየሱስን ስናይ ይቅር ባይ ነው የምንሆነው። ይቅር ባይ ካልሆነን ትሁታን ካልሆነ ስራችን አንጨርስም። ጌታ ድንገት ይመጣ ይችላል። ሳንጨርስ እንዳይመጣ ማለት ነው። በፈጸመ ጊዜ ያቆብ ጨረሰ፣ ተሰናበተ። ጨርሰን መሄድ ይሁንልን። ዛሬ መንፈስ ቅዱስ አይኖቻችን ያብራልን። ጌታን ብቻ ማየት ይሁንልን። የጌታን ማንነት በደንብ ማወቅ፣ ፍጹም ሰው ነው፣ ፍጹም አምላክ ነው። የጌታን መምጣት በደንብ ማየት፣ ትሁት ሆኖ ነው የመጣው። ጌታ ኢየሱስ ዳግመኛ ለበቀል ይመጣል፣ ለፍርድ ይመጣል። ይቅርባዮች ያድርገን። መንፈስ ቅዱስ አይኖቻችንን ያብራል። በዚህ መንፈስ እንጸልያለን። መንፈስ ቅዱስ አይኖቻችን አብራልን። ጌታ ኢየሱስ በጣም ይቅር ባይ ነበረ። ይሁዳ አሳልፎ እንደሚሰጠው እያወቀ በዛው ምሽት እግሩን ያጥብ ነበር። አድቫንስ ፎርጊቭነስ ነበረው ማለት ነው። አስቀድሞ ይቅር የሚል ጌታ ነበረ። የበደሉንን ይቅር ለማለት ዛሬ ጌታን ማየት ይሁንልን። ብዙ ተበድለ ሊሆን ይችላል። ብዙ ተገፍተ ሊሆን ይችላል። ብዙ ተጎርተ ሊሆን ይችላል። ብዙ አስለቅሰውን ሊሆን ይችላል። ግን ይቅር ለማለት ጌታን ማየት ይሁንልን ዛሬ። እሺ ለማለት ስልጣናችን ትተን፣ አቅማችን ትተን፣ እውቀታችን ትተን ዝቅ ለማለት እርስ በርሳችን እንደ ባሪያዎች ትህትናን ለመሆን ትህትናን ለመልበስ ጌታን ማየት ይሁንልን። መንፈስ ቅዱስ አይኖችን አብራልኝ፣ ኢየሱስን አሳየኝን በለው። ኢየሱስን አሳየኝ፣ በመከራ ውስጥም ብንሆን ኢየሱስን አሳየኝ፣ በማይመች ቦታ ኢየሱስን ማየት ይሁንልን። ያዕቆብ አልጋ ላይ ሆኖ ኢየሱስን ካየ በእድሜው መጨረሻ ኢየሱስን ካየ እኛ ዛሬ እንደዚህ እያመለክን ኢየሱስን ካላየን ከባድ ነው። ኢየሱስን ማየቱን ሊመንፈስ ቅዱስ እያልን ንጸልያል።